ዘንድሮ መቼም የማይሰማ ጉድ የለም። አንዱ አሳዛኝ ክስተት ሳይረግብ ሌላ እየቀጠለ፣ አንዱን አስደንጋጭ ክስተት ሰምተን ሳንጨርስ ሌላ ዘግናኝ ድርጊት እየተከተለ ነው። በትናንትናው ዕለት በአዲስ አበባ የተፈጠረው ለማመን የሚከብድ ሰቅጣጭ ድርጊት ደግሞ የሰው ልብ ምን ያህል በጭካኔ እየተሞላ መምጣቱን አሳይቷል። ከቅርብ ጊዜያት ወዲህ ምን አይነት ውርጅብኝ እንደመጣ ባልታወቀ ሁኔታ ነፍስ ያላወቁ ሕጻናት ላይ ለመኖር የሚጓጉ ታዳጊዎች ላይ እየደረሱ ያሉ ወንጀሎች አሳሳቢ ሰላማዊ ደረጃ ላይ እየደረሱ መጥተዋል። በመሃል አዲስ አበባ ከተማ የ13 ዓመት ታዳጊ በቤት ሰራተኝነት በምትሰራበት ቤት ውስጥ የደረሰባት ግፍና መከራም ህዝቡን ሁሉ አስቆጥቶታል። በርካቶች ይህን መረጃ እየተቀባበሉ ሲሆን ወንጀለኞቹ ላይ አፋጣኝ እርምጃ እንዲወሰድ እየተጠየቀም ይገኛል። በቤት ሰራተኝነት ተቀጥራ የምትሰራው የ13 ዓመት ታዳጊ በአሰሪዋ አማካኝነት ፊቷ ላይ በጋለ ቢላ እንደተጠበሰች ነው እየወጡ ያሉ መረጃዎች ያመላከቱት። እጅግ በሚያሳዝን ሁኔታ ይህን ጭካኔ የተሞላበት ተግባር የፈጸመችው አሰሪዋ ደግሞ ነገ እናት ልትሆን የተሰናዳች ነፍሰ ጡር መሆኗ በርካቶችን አስገርሟል። ለመሆኑ ድርጊቱ የተፈጸመው እ ት ነው? ወንጀለኛዋ ታዳጊዋ ላይ ይህን በደል እንድትፈጽም ያደረጋት ምክንያትስ ምንድነው? ድርጊቱ ሲፈጸም በቤት ውስጥ የነበረው የቤቱ አባወራ ያደረገው አስደንጋጭ ተግባርስ ምንድነው? የወንጀለኞቹ መጨረሻስ ምን ሆነ? ሁሉንም በዝርዝር ወደ እናንተ እናደርሳለን። በሌላ በኩል ደግሞ የ19 ዓመት ልጅ የእናቱን እህት በአሰቃቂ መንገድ መግደሉ ተሰምቷል። ታዳጊው የአክስቱን ህይወት ለመንጠቅ ያነሳሳውቂ ምንድነው? እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በመሃል ከተማ ስለተፈጸመው ዘግናኝ ድርጊት የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በቤት ሰራተኝነት ተቀጥራ እየሰራች በምትገኘው ታዳጊ ላይ የተፈጠረው ነገር መገናኛ 24 ኮንዶሚኒየም ተብሎ በሚጠራው አካባቢ እንደሆነ መረጃዎች አመላክተዋል። የዚህ ቤት አባወራ የሆነው ግለሰብም ከ20 ዓመታት በላይ አሜሪካ የኖረ ሲሆን ከጊዜያት በኋላ ወደ ኢትዮጵያ ተመልሶ ትዳር መስርቶ ኑሮውን እየመራ ያለ ሰው መሆኑ ታውቋል። በዚህ መልኩ ኑሯቸውን እየመሩ የሚገኙት ባለትዳሮችም የቤት ውስጥ ስራ የምትሰራ የ13 ዓመት ታዳጊ በቤት ውስጥ ያስገባሉ። ይቺ ታዳጊም በቤት ውስጥ ያሉ የተለያዩ ስራዎችን እየሰራች እየኖረች ነበር። ስለ ጉዳዩ የተብራራና ግልጽ የሆነ መረጃ ባይገኝም በትናንትናው እለት በማህበራዊ ሚዲያ የተሰራጨው ተንቀሳቃሽ ምስል ግን እጅግ አሳዛኝ ሆኗል። አሰሪዎቿ በሆኑት ባልና ሚስት ግፍ የተፈጸመባት ታዳጊ ርብቃ ትባላለች። የቤቱ መቤት የሆነችው ሰውም ይህችን ትንሽ ልጅ በጋለቢላ ፊቷን እንደጠበሰቻት የሚያሳዩ ምስሎች ወጥተዋል። ፊቷ ተጠባብሶ የታየችው ታዳጊም ከዚህ ቀደም ሌሎች ጥቃቶች ይደርሱባት እንደነበረ ያመላከቱ ብልዞች ሰውነቷ ላይ መገኘቱ ተነግሯል። በዚች ታዳጊ ላይ የተፈጸመው ድርጊት እያነጋገረ ባለበት ይህን አሰቃቂ ተግባር የፈጸመችው ሰው በፖሊስ ቁጥጥር ስር መዋሏ ታውቋል። በሚኖሩበት የጋራ መኖሪያ ሕንፃ ስር በፖሊስ ታጅባ ስትወሰድ የሚያሳየው ተንቀሳቃሽ ምስል እንዳመለከተው ይህቺ ሰው ነፍሰ ጡር መሆኗ ታውቋል። የልጅናት ለመሆን እየተሰናዳች ያለች ሴት በሕፃን ልጅ ላይ እንዲህ አይነት ጭካኔ የተሞላበት ድርጊት ለመፈጸም እንዴት ቻለች? ልቧስ እንዴት ጨከነላት? የሚለው የብዙዎች ጥያቄ ሆኗል። ግለሰቧ በፖሊስ ቁጥጥር ስር ውላ ቃሏን የሰጠች ሲሆን ድርጊቱን ስትፈጽም ባለቤቷ ፊት ለፊቷ ተቀምጦ የዘመዶቼን ፀባይ የማውቀው እኔ ነኝ፣ በደንብ አቃጢያት እያለ እንዳበረታታት መናገሯ ተሰምቷል። ይህንን መረጃም በርካቶች እየተቀባበሉት ድርጊቱን እያወገዙት ሲሆን ድርጊቱን የፈጸሙ ባልና ሚስት ተገቢውን ቅጣት እንዲሰጣቸው እየተጠየቀ ነው። አሳዛኙ ጥቃት የተፈጸመባት ህፃን ርብቃም ማቆያ መግባቷ ተሰምቷል። አሰቃቂውን ድርጊት የፈጸመችው ሴትና ድርጊቱ እንዲፈጸም ሲያበረታታት የነበረው ባለቤቷ በመገናኛ አካባቢ በሚገኘው ጭፎ ፖሊስ ጣቢያ በህግ ቁጥጥር ስር እንዲውሉ መደረጉም ታውቋል። ድርጊቱን መላው ህብረተሰብ በንዴትና በሐዘን ያወገዘው ሲሆን ሕፃኗ ላይ በደረሰው ጉዳት ፍትህ እንዲሰፍንና ለልጅቷ ተገቢው ካሳ እንዲከፈል እንዲሁም ተጠርጣሪዎቹ በህግ ተገቢውን ቅጣት እንዲጣልባቸው ጥያቄ እየቀረበ ይገኛል እኛም በቻናላችን ስም ሕፃኗ ላይ በደረሰው አሳዛኝ ድርጊት ማዘናችንን እየገለጽን ድርጊቱን የፈጸሙ ሰዎች ተገቢውን ቅጣት ማግኘት እንዳለባቸው በመግለጽ ወደ ሌላኛው መረጃ እናመራለን። የ19 ዓመት ታዳጊ የሆነው ወጣት የእናቱን እህት መግደሉ ተሰምቷል። ይህ ወጣት ተማሪ አክስቱ ላይ ያስጨከነው ምንድን ነው? እንነግራችኋለን ዮሐንስ ደረጄ የተባለ የ19 ዓመት ወጣትና የ12ኛ ክፍል ተማሪ ነዋሪነቱ በደብረ ሊባኖስ ወረዳ ሸረሮ ደብረ ጽጌ ከተማ ነው። ዮሐንስ ደረጄ ዓለም ፀሐይ ኩምሳ ከተባለች የእናቱ እህት አክስቱ ጋር አብሮ ያደገና ሁለቱም በአያታቸው ቤት ለበርካታ አመታት አብረው በመኖር አሳልፈዋል። ሟች ዓለም ፀሐይ ኩምሳ የሃያ አምስት አመት ወጣት ስትሆን በፀጉር ሙያ ከቴክኒክና ሙያ ተቋም ተምራ በፀጉር ስራ ተቀጥራ ራሷንና የእህቷን ልጅ ዮሐንስን የማስተማር ኃላፊነት ተጥሎባታል። ሟች የእህት ልጇን የምታስተምረው ታላቅ እህቷ ሳውዲ አረቢያ ለስራ በመሄዷ የነበረ ሲሆን የደብረ ሊባኖስ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር መንግስቱ አሰፋ ገልጸዋል። የዮሐንስ እናት ልጇን ለእህቷ ለዓለም ፀሐይ አደራ ሰጥታ ከአገር ከወጣች በኋላ ዮሐንስ በእናቱና በአክስቱ ዓለም ፀሐይ ድጋፍ የልብስ ስፌት ስልጠና በተጨማሪ ወስዶ በ2018 የ12ኛ ክፍል ብሔራዊ ፈተና ተፈታኝ ነበር። ይሁን እንጂ አክስቱ የተሻለ ስራ ፍለጋ ከሽራሮ ደብረ ጽጌ ከተማ ወደ አዲስ አበባ ከተማ በመምጣት በስራ አጋጣሚ ከአንድ ወጣት ጋር ተዋውቃ ሱሉልታ ከተማ ቤት ተከራይታ መቀመጧን የገለጹት ኢንስፔክተር መንግስቱ አሰፋ በዚህ ጊዜ ሟች ቀደም ሲል ከዮሐንስ ደረጀ ጋር በነበረችበት ጊዜ የነበራትን የቤት ዕቃዎችን ሙሉ በሙሉ መውሰድ ፈልጋ አብሮ አደግ ጓደኛዋን ወደ እህቷ ልጅ ዮሐንስ እንደላከችው ገልጸዋል። ዮሐንስም የተወሰኑ የቤት ዕቃዎችን በጓደኛዋ አማካኝነት የላከላት ሲሆን ሟቻ ለምጸሐይ ግን ይህ ብቻ አይደለም የኔ ዕቃ የቀረውን ዕቃ ቤት ውስጥ ያለውን ጂፓስ ቴፕ ላክልኝ ትለዋለች። በዚህ ጊዜ ዮሐንስ አንቺ ራስሽ መተሽ ውሰጂ እንጂ እኔ ከእንግዲህ ወዲያ አንድም ዕቃ አልልክም ሲላት ሟች ዓለም ፀሐይ ኩምሳ የዮሐንስ አክስት ነሐሴ 12 ቀን 2017 ዓመተ ምህረት ማታ ወደ 12 ሰዓት አካባቢ ከሱሉልታ ከተማ ወደ ሽራሮ ደብረ ጽጌ እንደመጣችም ገልጸዋል። ሟች ከእህቷ ልጅ ጋር በአያታቸው ቤት ምሽቱን አብረው ካሳለፉ በኋላም ሌሊት ላይ አክስቱ መተኛቷን ያረጋገጠው ዮሐንስ እናቴ በምትልከው ገንዘብ የተገዛውን እቃ ወስዳ ጨረሰችው፣ ይህንን ጂፓስና ቴፕማ እኔ እያለው አትወስድም በማለት ለሌት 8 ሰዓት ላይ የእናቱን እህት በተኛችበት በስለታ አምጮ ወቅቶ በገመድ አንቆ እንደገደላትና ጠዋት ላይ እጁን ለፖሊስ እንደሰጠም ኢንስፔክተር መንግስቱ አሰፋ ገልጸዋል። ፖሊስም የሟችን አስክሬን በሆስፒታል በማስመርመር የአስክሬን የምርመራ ውጤቱ እንደደረሰበት ከሌሎች ማስረጃዎች ጋር በማጠናከር ለአቃብ ለአቃቢ ህግ አቅርቧል። የኦሮሚያ ሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ህዳር 4 ቀን 2018 ዓ ም በኋላው ችሎት ተከሳሽ ዮሐንስ ደረጄ በ19 ዓመት እስራት እንዲቀጣ ወስኖበታል። ውድ የአማርያ ቲዩብ ቤተሰቦች ለዛሬ አሰናዳን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በእያላችሁበት ቸር ቆዩልን Thank